ትይ መጥቻለሁኝ እናንተ እንዴት ናችሁ እኔ ደህና ነኝ ሁላችሁም ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ ያው እንግዲህ ዛሬ ከማንም ጋር አይደለሁኝ እውነት ለመናገር ከሆነ ግን ደግሞ ባላሰብክበትና ባልሆነ ሰዓት ላይ አንድ ልጅ ደውሎልኝ ነበር እና በፊት ጓደኛሽ ነኝ አቅሻለሁ የቅርብ ሰው ነኝ ምናምን ነገር ብሎኛል ግን ድምፁን መልኩ ሊመጣልኝ አልቻለም እና በጣም እየገረመኝ ያለበት አይነት ሰዓት ላይ ነው። ማን ነው የሚለው ነገር ገብቶኛል፣ እና ቤተሰቦች ማን እንደሆነ ለማወቅ ትንሽ ይከብድኛል፣ ግን የልጅነት ጓደኛሽ ነኝ ታውቂኛለሽ፣ የሆነ ምናምን ነገር ብሎ ቀጥሮኛል። እስኪ ማን እንደሆነ ደግሞ ከእናንተ ጋር አብሬ እንየው ይላችኋለኝ። እስከዛ ድረስ አብራችሁኝ ነው። ከሚመጣው ሰው ሁሉ ጋር አይን እየተንከራተሰ ነው። የትኛው ሰው ነው እያልኩኝ እየጠየኩኝ ያለሁት እና ማንኛው እንደሆነ ማለት አጠር ያለ ነው? ጠይም ያለ ነው? ምን አይነት ነው የሚለው ነገር ላቀው አልቻልኩም፣ እስካሁን ድረስ ምንድን ነው ደግሞ

ይህም ፎቶሽን ታስተባሽ እንዲህ ኬት ነው የመጣሁት። የማህሌት ወንድምህን እንዳትለኝ በጣም ጥሩ ጓደኛ ነበረች። ወደሞ በቃ ማለት ምን ብዬ ልንገራችሁ? የትምህርት ቤቱ ጎበዝ ተማሪ ነበረችው። ማለት እንዴት ብዬ ላስረዳ? ይሆናል አይደለም ወይኔ እውነት ለመናገር ከሆነ ማርያም ፎቶ የለኝም። የልጅነት ፎቶችን በዚህ ከሰው ከሰው ነው እንጂ ማገኝ ፎቶ እንትን የለኝም። በልጅነት ላይ በጣም ደስ የሚል ነው። አልገባኝም ማለት እንዴት ናት? በእናትህ ማግኘት ደስ እንደውም ማለት ነው እያልኩኝ ነበር መጀመሪያ ሰዓት ላይ፣ በቃ እንትን ምን ልበልህ አብረሀት ትመጣለህ ምናምን ነገር ብዬሽ፣ በጣም እየጠብኳችሁ ነበር፣ ሁለታችሁንም ማለት ነው ትመጣላችሁ ምናምን ነገር ብዬሽ፣ ድንገት ቢያንስ አብራሃት ከመጣ እሷን እሱን ባላቆም እንኳን እሷን አውቃታለሁ ምናምን ነገር እያልኩኝ ነበር። የኔ እናት ወይኔ፣ በእናትህ እንዴት ናት?

ማለት እንዲህ ማለት ምን ነው። ከልጅነት ጀምሮ የሚያማት ነገር ነበረ የሚጠላት እንደ ባህልም የወረስነው ነገር መንፈስ ይሆናል እያለን ቦታ አልሰጠንም ነበር። የልብ መመሸታ ምን አላወቅንም ነበር። ረጅም ዓመት አስተሰከ በኋላ ላይ የመጨረሻ ደረጃ ላይ ስለዚህ አቀመም አልነበረም። እሷን ለመሳት ቤት ተሸጠ። ቤቱን ያው የምታውቂው ነው፣ ያን ያህል አላወጣም ለምን አምተውታ

ለምን እናደረግ አይባልም ማለትነው ይሁን እስኪ ለበጎ እግዚአብሔር ወደ ብዙ እንድንማርበት እራሳችንን እንድናይበት ሰውን እንድንለይበት ማለት አንተንም ሆነ ለስተቷ አልቻልኩም ግን እሷን በደንብ አስተውሳት ማለት ስሟን ብጠቅስ ቢኖረው መጀመሪያም ላይ ማቃት ትምህርት ላይ ደከም ምስል ምናምን ነገር የምትቆጣኝ አይነት ልጅ ነው። ቤታችን ውስጥ ራስ አስተዋይ ተላቀብ ማለት ነው። ያለ እድሜዋ ቤቱን ተሸከመች። ትምህርት አቋርጣ ወደ ስራ የጀመረችው ከዛ ነበር። እንደዚያ እያለች ነበር። እንደዚያ ሳትለኝ ግን የሆነ ጸበል ምናምን ነገር እንደምትሄድ አቅ ነበረ። የለበማን እያለባት እራሱ ቦታ አልሰጠናትም። ለሊት እየወጣች ግን ልትጨረጭራለች ከደንቦች ጋር እየተራዋራተች ማስተማሪያ አሁን አንቺ እንደዚህ ነሽ ታውቂያለሽ ብዬሽ ነበር። እንደዛ ከሆነ ባረብሽሽ አረፍሽ። የእውነት አላውቅም። በአቅኑ ብሩ ሌላው ቢቀር ሰው ከሞተ በኋላ ነው የሚሮጠው። ግን ቢያንስ ምን ያህል ረዳ ነበር ማለት ቀባሪ ራሱ እስኪጠፋ ድረስ ነበር ሁሉም

ሁሉም ሰላማቸው ሲሆኑ ደስ የሚለው ማይ ደግሞ ማለት ከፍቅር ቀጥሎ አሪፍ ጓደኝነት መልካም ሰው

ምን እንደምልህ አይዞህ፣ ቢያንስ እንኳን አይዞህ፣ ተረጋጋ። ቢያንስ ማይን እንኳን ባልሆንልህ እንደ እህት አሁን ላይ እንዴት ናት?

ማለት ለሁሉም ነገር በጣም አመሰግናለሁ። ግን ደግሞ አይዞህ ማለት ሁሉም ነገር እኛ በረታ ነው አልፋል። እግዚአብሔር አሁን እየሰራ ነው ወይስ? አዎ እየሰራ ነው። ቤተሰብ ተሸክመን ስራ ላይ ነው

ቤተሰቦች እንግዲህ ማለት ከጠበቁት በላይ እሱን የማላውቀው ሰው ላላውቀው ይችላል፣ ነው የነበረ ግን ደግሞ የጓደኛዬ ወንድም ሆኖ እሱን በደንብ ባላውቀውም ግን በደንብ አውቃት ነበር። ማይ ሞታለች ብሎ ማሰብ እሺ የከበደኝ ነው ያለው። ግን ግን አሁን ደግሞ ከዚህ